ሰላም ሰላም ውድ ቤተሰቦቼ እንደምን አላችሁ? እምነት ሰሚነው አካሉ ነኝ። እንግዲህ ዛሬ ደግሞ አንድ ነገር ልነግራችሁ ፈልጋለሁ። በበርካታ ነገሮች ላይ ሰርገው ገብተው ኢትዮጵያ ውስጥ በተለይ አዲስ አበባ ላይ ህዝቦችን በመበዝበዝ ላይ የሚገኙ በርካታ አይነት ሰዎች አሉ። ማንነታቸውን እየቀያየሩ በተለያየ አገባብ እየገቡ ከፍተኛ የሆነ ኪሳራ በህብረተሰቡ ላይ እያደረሱ ያሉ ሰዎች አሉ ሱቅ ከፍተው የተለያዩ አገልግሎቶችን እየሰጠን ነው በሚል ሽፋን ማለት ነው። እንግዲህ ዛሬ አንዱን ነው ይሄን ሽፋን ተጠቅመው ህብረተሰቡን ከሚያዳክሙ በቃ ገንዘብህን አሁን ተገዝተህ በቃ ምንም አታመጣም ተብለህ ማየውን ዕቃ ፌክ ዕቃ ምናምን ነገር እየተሸጠልን የምታሳልፍበት ሁኔታ፣ የምትናቅበት ሁኔታ እንደምትመለከቱት ከጀርባዬ የምታዩት ጫማ እንግዲህ አስር ቀን ነው የተደረገ። እኔ ራሴ ገዝቼ ነው ቼክ ያረኩ። ከዚህ በፊት ሰዎች ብዙ ነገር ሲያወሩ እኔ ኖርማል ነው ብዬ አስቤ ነው ገዛሁን። ደረሰኝ ተቆርጦልኛል። አስር ቀን አላረኩትም በመታየት መልኩ ሶሉ ተቆርጧል። የተሰጠኝ ደረሰኝ ደግሞ እንደምትመለከቱት ነው። ከላይ ምንድን ነው የሚለው አዲስ አበባ ላይ ነው እንግዲህ ሱቃቸው። በአዳማ ከተማ አስተዳደር የድንበላ ክፍለ ከተማ ገቢውን ጽህፈት ቤት ይላል እንግዲህ አዳማ ላይ ግብር የሚገበርበት ደረሰኝ ነው የሚቆርጦላቸው እዚጋ እዚህ ጋር ያለው ማህተም ነው። ሁለተኛ ያው ፊት ለፊት እንደምትመለከቱት ምንድነው የሚለው ያዕቆብ ስልኩ 0911 30 32 እና 39 ይላል። ያዕቆብ አሰፋ ጫማ እና የቆዳ ውጤቶች ንግድ እንደምትመለከቱት፣ መች ነው የተገዛው? መስከረም አስር አንደኛ ወር 2018 ተገዛ። አስቡ፣ ትኬት ደረሰኝ ተቆርጦላችኋል። ደረሰኞ፣ ጀርባ ላይ ያለው የአዳማ ከተማ ገቢዎች አረጋገጫ ማህተም ነው። የሚሸጠው አዲስ አበባ ነው። ስታጫ አዲስ አበባ፣ እነሱ አዳማ። እነዚህ ሰዎች ስንት ቅርንጫፍ አላቸው? በተለያየ ቦታ ላይ ብዙ ቅርንጫፎች አሏቸው። እና ጫማውን ስታዩት በቃ ኦርጂናል ጫማ አስመስለው ነው የሚሰሩት። ለማናገር ሞክሬ የነበረ ስልካ ያነሳ እንደምትመለከት። ስለዚህ ይሄ ጫማ ከተገዛ አስር ቀን አልተደረገም። አስር ቀን ሳይደረግ ተመልከት እንግዲህ እኛ እናስመርተዋለን። ደውዬለት ይሄ ያቆባ ሰፋ የሚባል ሰውዬ እኛ እናስመርታለን እንጂ አናመርትም አለኝ። ስለዚህ እናስመርታለን ማለት የምርቱን ጥራት ያውቃሉ ማለት ነው። የምርቱን ጥራት እናውቃለን ማለት ነው። እንግዲህ ይሄ ቃሊቲ ቅርንጫፍ በአዲስ አበባ ላይ በተለያዩ ቦታዎች አሉ። አንደኛው ቅርንጫፋቸው የተገዛበት ቃሊቲ ቶታል፣ ቶታል ራስ ቶታል ፊት ለፊት ጋር ሱቅ አላቸው። እዛ ጋ ነው የተገዛው ማለት ነው። ስለዚህ ሁላችሁም ጥንቃቄ አድርጉ። እንግዲህ ገንዘባችሁን ከፍላችሁ አስር ቀን አምስት ቀን ሳታረጉ እንደዚህ ሶሉ የሚቀደድ ጫማ የሚገነጠል ጫማ እየበዛ ነው። እንግዲህ አንተ ገንዘብን አጠራቅመህ ኬትም ኬትም ብለህ ገዝተኸው ወር ሁለት ወር እንኳን ሳታረገው ጫማ እንደዚህ የሚቆረጥብህ የሚቀደድብህ ከሆነ በጣም ያሳዝናል ማለት ነው። ስለዚህ ሁላችሁም ጥንቃቄ አድርጉ። እነዚህ ሰዎች ላይ ተመጣጣኝ እርምጃ መንግሥት መውሰድ አለበት። የሚሰሩበት ቦታ ሌላ ቦታ ነው። ማህተቡን እንደምታዩት የአዳማ ከተማ ነው። እዚህ ጋር ያለው የአዳማ ከተማ ነው። ስልኩንም ነግሬያችኋለሁ፣ ቼክ ማድረግ ትችላላችሁ። እና በጣም ያሳዝናል ልላችሁ ፈልጌ ነው በጣም የሚያሳዝነው እና የሚሰራ የሚሰራው ስራ በጣም የሚያሳዝን ነው። በርካታ ስራዎች አሉ። ብዙ ነገሮችን ማየት እንችላለን። የግል ሀሳቤ ነው፣ ራሴ ያየቸው ደርሶብኝ የተገነዘብኩት ነው። ሌሎችም ነገሮች ላይ ስትንቀሳቀሱ የምታያቸው የምትታዘቧቸው ነገሮች አሉ፣ አሳውቁን። ሀሳቤ ልክ ከሆነ አስተያየት ስጡበት። ልክ ካልሆንኩኝም እንደዚሁ አስተያየት ስጡበት። ጠቆማዎች ካላችሁ ጠቁሙኝ። አመሰግናለሁ። እነሰሚኑ አካሉን ይመቻችሁ።